የሚገርመው ነገር መጀመሪያ እየጋገርኩ ማማ እየተጫወተች ነው የነበረው፣ በዚው አለቀ እንግዲህ። ቶሎ እንዲደርስ ብዬ እንጂ ሞር ልብሱ ጋር ምናምን ፎከስ አከብ። ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ በውሎ መተናል የዛሬ ውሏችንን ነው የምናሳያችው። እንደምታዩ እንጀራ እየጋገርኩ ነው። ሰላም ዛሬ ቅዳሜ ነው። ልብስ በጣም ብዙ ልብስ አለእና የተከማችን ሁሉ ስለማትጨርስ ምሳ ሰዓት እንዳይደርስ ብዬ። ታዴም ወደ ስራ ሄዷል። ቅዳሜ ቅዳሜ ከጧት ይገባሉ ና እሱ ስራ ሄዷልእና ወጥም እንጀራም ሳይሰራ እንዳይውል ግዴታ እኔ እንጀራና ወጡ መስራት አለብኝ። የሚገርመው ነገር ትናንትና ማታ ሰርተን ልናድር ነበር ሰላም ራሱ ማታ ማታ ሰርታ ማደር ነው የምትወደው በቃ ጠዋት አትጣደፍም እና የሚገርማችሁ ነገር ማለት ነው እና አሁን ግን ጠዋትንትና መብራት ጠፋ እና ጠፍቶ ምንም ነገር መስራት ስላልተቻለ ዝም ብለሽ ተኛ አልኳትኝ ስለዚህ ያው ታዴ ደግሞ ከመምጣቱ በፊት እንጀራና ወጥ መሰራት አለበት ቅዳሜ ደግሞ ካልታጠበ ልብስ እሁድ ቀን ነው የሚሆንባትኝ ልብስ ለማጠብ እሁድ በእሁድ ቀን ከሚታጠብ ዛሬ ቅዳሜ በቃ ልብሱ ነጣቢ እኔ እንጀራውን ጋግራለሁ ብዬ የሚገርመው ነገር መጀመሪያ እየጋገርኩ ማማ እየተጫወተች ነው የነበረው። አላስቸገረችንም ምናምን፣ ግን እንቅልፏ ሲመጣ ማስቸገር ጀመረች። የሚገርመው ነገር በቃ እንቅልፏ ሲመጣ እንዴት እንደመሆን አታቁም። በቃ የት ልግባ፣ በቃ ንጭንጭ ነው የምትለው። ትቆጣለች። በቃ ብስክስክ ነው የሚያረጋት። ና አዝዬ ልጋገር አልኳት። እና እያያችሁት ከሆነ አዝዬ መጋገር አይሆንልኝ ምን አድርጌው አዝዬ እንጀራ ጋግሬ አላቅም። እና ቤተሰቦች ምን ነው ተበላሽ፣ ሽንቁር በዛ እንዳትሉኝ። ስለ ማማን አዝዬ ስለነበረ ነው። እና ቡድ ቤተሰቦች እንዴት ይህ እንጀራ ሙያሽ እንዴት ነው እንዳትሉኝ። እና ያው በኤሌክትሪክ ስለሆነ ትናንት ማታ ነበር መጋገር የነበረው። በመብራት ምክንያት እንደነገርኳችሁ ሳይጋገር አደረን። ማማም ደግሞ ስትነጫነጭብኝ፣ ቅብስ ማም ረግ እንዴት ነው ህጻናቶች እንቅልፋቸው መጥቶ ከተነጫነጩ በቃ አለቀ፣ ምንም ነገር መስራት አይቻልም። እና ቢያንስ ለግ እዚው አታዚ ብያት ሰላም። እኔ እንዳውም ቆይ፣ እኔ ለያዛት እያለች ነበር ሰላም። ግን ልብስ እያጠቡ ማቋረጥ በጣም ነው የሚያስጠላው፣ እኔ ስለማልወድ በቃ አይሆንም ብዬ አታያት ቆይ በቃ ትንሽ አዝዬ፣ የተወሰነ አሁን ትተኛለች። ደግሞ ምክንያቱም ማማ ምን አይነት ባህር ያላት መሰላቸው ቤተሰቦች። በቃ እንቅልፏ ከመጣ ወይ በጡት ነው የምታኛው፣ እና ጡት እየጠባሽ ነው የምታኛው። ዝም ብላ ብትይዛ ትሻትላትም ና አጉል ሰላምንም ማስቸገር ስለሚሆን በቃ እኔ ዝም ብዬ ሳዝላት፣ ስትታዘል ያው ቶሎ ትተኛለች እና ሰላምም ልዘላት እያለች ነበር፣ ግን እንዲቋረጥ ስላልፈለግኩኝ ልብሱ እኔ አዝያት እስኪ በዛውም እምንም ሰራለሁ ችግር የለውም አልኳት። ወዲያው ነበር የተኛችልኝ። እሷን አስተኝቼ ነው ወደ ጽዳቱ ገባሁኝ። ምክንያቱም ቅዳሜና እሁድ እንደነገርኳችሁ ተጋግዘን ነው የምንሰራው ቤት ምክንያቱም ከሰኞስ ጋር ብቻዋን ነው ሰላም የምትሰራው እሷ ብቻ ናት ያለችውና ብቻዋን ነው የምትሰራው። ቅዳሜ ና ሁድ ግን ቢያንስ የተወሰነውን እኔ ማገዝ አለብኝ ብዬ ስለማስብ የቤቱን ስራ ምናምን ሰራራለሁ የማማ ምግቦችን ኖችን እየሰራራሁኝ እንጀራችንን በዚሁ አለቀ እንግዲህ ቶሎ እንዲደርስ ብዬ ታዴ መምጫው ሰዓት ስለደረሰ ወጥ ሰራራሁኝ። ከዛ እስከዛ ወጡ እየበሰለልኝ ነበረ። ያው መቅረጽ አልቻልኩ ወጡን እየሰራሁኝ እንደነገርኳችሁ፣ አሁን እየቀረጽኩ ያለው ወጥ ስታንድ ላይ አድርጌ ነው፣ እና አይሩ ሲደክመኝ ያንን አላስገባሁትም። ውድ ቤተሰቦቼ እስካሁን ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ እያረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማረግ ቤተሰብ ሁኑ። ለሌሎች እንዲዳረስ ደግሞ ሼር እያረጋችሁልን፣ ቤተሰቦቻችን ሀሳብ አስተያየታችሁን ደግሞ ኮሜንት ስራ ሳውቁንና እንደነገርኳቸው የዛሬ ውሏችን የቅዳሜ ውሏችን እንግዲህ ሁሌ ቅዳሜ ቅዳሜ ልብስ እናጥባለነ ግን በሳምንት አንድ ጊዜ ግዴታ ማጠብ አለብን እንዳይጠራቀምና። ዛሬ ግን በሳምንት ባለፈው አላጠብነም ነበርና ዛሬ ነበረ ጠብ ነው። ስራን ተጋግዞ ሲሰሩት ይቀላል። እንደምታውቁትኝ ታዲም እንግዲህ ልክ ሲመጣ ስራ ሁሉ ነገር አርሰን ስንጠብቀው በጣም ደስ ይላል። ጊዜ ራሳችን የምናሳልፍ ማለት ነው። እሱ መጥቶ ሌላ ስራ ስንገባ ትንሽ ይደብረዋል። እሱ ራሱ ብቻውን ሲሆል ና ማማ መተኛቷ፣ ጥሩ ልጅ አቅፎ ስራ መስራት በጣም ከባድ ነው እና እኔ ደግሞ ስራ ሲቋረጥ አልወድም እና ሰላምም እንደኔነች እየሰራች ሲቋረጥ እሷም አትወድም ና ምክንያቱም ወደ ኋላ ነው የሚያደርገልን ና አሁን ያው ማማን አስተኛ ሁኝ። እንግዲህ ሰላም ልብሶቿን እያጠበች ነው። ማማ ጢጦ ደግሞ መቀቀል አለበት። በየ ሰአቱ ነው ጢጦን ሁሉ የምንቀቅለው። የምትበላበትን የምግብ ሰሃን ሳይቀር አጥበን ነው ደግሞ የምናስገባው የምንቀቅለው እና ብቻ ቅዳሜና እሁድ በቃ ባለን አቅም ባለን ጊዜ እንተጋገዛለን። በተለይ ልብስ ከሆነ እንዳውም አሁን ይሄ የሚሰራው እንጀራ መውጥም ስላልተሰራ ታዴ እንዳይመጣ ብዬ ነው እንጂ ለሁለት ነበር ማጠብ ያለብን። እንግዲህ ምንም ማድረግ አልችልም፣ ቢያንስ ይኛውን ማገዝ አለብኝና። ቤተሰብ ያልሆናችሁ እንደ ሰብ ሁኑ ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሼር እያደረጋችሁልን ቤተሰቦቻችን፣ ስለምታበረታቱን ስለ እያንዳንዱ ነገር የምር ከልብ እያመሰገንን ብርታቱ ናችሁና የሆነ ነገር ስንሰራ የእናንተ ጥንካሬ ነው። አይዟችሁ በርቱ የምትሉት ነገር ነው ትዝ የሚለን ጥንካሬ የሚሆነን እና ቤተሰቦቻችን፣ ይህንን አይዟችሁ በርቱ የምትሉትን፣ ከጎናችን የምትሆኑትን እስከ መቼውም አትለዩን። እህቶቼ፣ ወንድሞቼ መካሪዎች ናችሁ። ሳጠፋ እንደዚህ ነው እያላችሁ የምትገስጹ ድምፁ በጣም ነው የማመሰግነው። እና ቤተሰቦቻችን እንግዲህ የአካውንታችን ደግሞ እንዲንቀሳቀስ እንደነገርኳችሁ ላይክ በደንብ እያረጋችሁልን፣ ትንሽ አካውንታችን የተወሰነ ብዙም የዩትዩብ ቻናላችን የተወሰነ እየተንቀሳቀስ አይደለም፣ እና በደንብ ላይክ እያረጋችሁልን ሰዎች ላይ ተደራሽ እንዲሆን፣ ቪዲዮውን ደግሞ እስከ መጨረሻው ከፍታችሁት ብትተውት ቤተሰቦች፣ ምክንያቱም ቫይራል እንዲወጣ ማለት ነው ሙሉ ቪዲዮ በታየ ቁጥር ዩትዩቡ ቫይራል እንዲወጣ ስለሚረዳው ማለት ነው እና እናንተ ላይክ ካላረጋችሁት ደግሞ ለሌሎች ተደራሽ አይሆንም። ራሱ ዩቲዩብ ሪኮመንድ አያደርገውም እና ቤተሰቦቼ፣ ለዛ ነው ይንን ታቆታላችሁ ብዬ ነው ማስበው። ቢያንስ ስራ እንኳን ቢኖራችሁ ከፍታችሁት ሂዱ ቤተሰቦቼ። እንደምታረጉት አልጠራጠርም እና በስተመጨረሻ ታዴ መጣ ከስራ መቷል። በጣም ዝሎ እንድነግራችሁ አልችልም። የአዲስ አበባ ጸሐይ፣ ጸሐይ እንዳይመስላችሁ እና በጣም ደክሞት ነበረ እና ሲደክመው ደግሞ እንግዲህ እንደ ሁልጊዜ የምማረገው ሲደክመው ሲደክመው እግሩን አጥበዋለሁኝና፣ ምክንያቱም ጸሐይ አለ ምን አለ ትንሽ ቀለል ማድረግ አለበትኝ። ያው እስኪ በላ ምሳ ምናምን ገላውን ቢታጠብ ነው አሪፉ ግን በጣም ደክሞኛል አለ በቃ ገላውን ለመታጠብ ራሱ ተነስቶ ለመሄድ ራሱ አልቻለም እና እንደዛ ስለሆነ በቃ እንደዛ ከሆነ በቃ እግሩን እስከዛው ልጠበው ሁሌ ደግሞ እኔን ስትንከባከቢኝ ቪዲዮ ቀርጸን አናቅም እስኪ እኔም ስትንከባከቢኝ ደግሞ ቪዲዮ እንቅረጽ ብሎኛል እና ባለፈውም እናንተ ሰምታችሁታል እንደዚህ ሲል ስለዚህ እንደዚህ ካለ ደግሞ በቪዲዮ እያየው እንግዲህ ሲደክመው ላ ሳረፈው ብዬ ቆንጆ አርጌ እግሩን አጥቤዋለሁ። ትንሽም ቢሆን ቀለል ይለዋል እና ሰውነታችንን ደግሞ ሸዋር ቢወስድ ደግሞ በጣም አሪፍ ነበር፣ ግን በጣም ደክሞታል፣ በጣም ማለት ነው። እና ትንሽ ደግሞ እንደነገር ናችሁ፣ የስራ ቦታችን ከቤታችን በጣም ይርቃል። አዲስ አበባ ነገር ታውቁታላችሁ። እንግዲህ እኔ ደክመ እንዴት እንደሚንከባከበኝ አይታችኋል። ባለፈው እንደነገራችሁኝ ደግሞ ቀኑ ሙሉ የለበሽው ልብስ እስከ ማታ እስኪመጣ ድረስ አትልበሽ፣ ቀይረሽ ዘንጠሽ ነው መቀበል የለብሽ እያላችሁኝ ነበር። ያው ለመዘነት አልቻልኩም፣ ከጊዜ አንጻር ማለት ነው። እና ብቻ ግን የለበስኩትን ልብስ ግን ቀይር ያለውና ቤተሰቦች ኮሜንታችሁን ተቀብያለሁኝ። ልክ ነው። ስለማምንበት ነው ምክንያቱም ሰው ከትዳር በፊት እራሳችንን እንጠብቃለን፣ እንጣለን፣ እንለማበሳለን። ያው ትዳር ውስጥ ስንገባ ደግሞ ጎደሎችን ካለ ያን ጎደሎ ለመሙላት ነው እንጂ ሞር ልብሱ ጋር ምናም ፎከስ አናረግም። ግን ያው አምንበታለሁ። እስኪ እናንተስ ምን ትላላችሁ? እኩል መሆን አለብን ከትዳር በፊትም ከትዳር በኋላም እራሳችንን ስንጠብቅ ስንንከባከብ፣ ያው ግን ከአንዳንድ አለመሙላት ጉድለቶች አንጻር ነው እንደዛ የምንሆነው። ግን ቢሆንም እራሳችንን ባለን ጊዜ ራሳችንን መጠበቅ አለብን። ወሳኙ ደግሞ ከጎናችን ያለው አጋራችንም ነው ራሳችን እንድንጠብቅ የሚረዳን ምክንያቱም ስለምንተጋገዝ ማለት ነው። እና ለዚህ ቤት እኔ በጣም እግዚአብሔር ይመስገን ሰላምም አለችኝ ታዴም አለ ታውቃላችሁ። እና የዚህ ችግር የለብኝም፣ ያው የራሴ የመስነፌ ነው። ይህን ድክመቴን ለማስተካከል ሞክራለውኝ በተቻለኝ አቅም ማለት ነው። እስኪ እናንተስ ምን እንደምትሉ በዚህ ሀሳብ ላይ ኮሜንት ላይ ሁልኝ። እስከ መጨረሻው ቪዲዮችንን ስለምትከታተሉን አይዟችሁ በርቱ ስለምትሉ እናመሰግናለን። ይህንን አይዟችሁ በርቱ የምትሉትን ቀጥሉበትኝ። እና ቤተሰቦቼ እንደነገርኳችሁ ባይመቻችሁ እንኳን ቪዲዮውን ከፍታችሁ ብትሄዱ ቪዲዮውን ከፍታችሁት ብትሄዱ፣ የኔ ውዶችዬ መቼም ምላችሁን ነገር እንደምታረጉ ተስፋ አረጋለን። የኛ ስኬት የኛ እድገት በጣም ትፈልጉታላችሁ እና የኛ እድገት ደግሞ ስኬት ደግሞ በእናንተ ነው የሚወሰነውና ስናጠፋም እንደዚህ እንደዚህ ነው በማለት ጥሩም ስንሰራ ጥሩ ነው እያላችሁን ከጎናችን መሆን አለባችሁ። እንግዲህ ከሁልጊዜውም እንደ ሁልጊዜ እንደምላችሁ ላይክ ማድረጋችሁን እንዳትረሱ ነው የምላችሁ ውድ ቤተሰቦች። እዚህ ጋር ደግሞ ስንበላ ሰላም የለችም፣ ምሳ እንዳትሉ ሰላም ልብስ ስላጠበች ገላይ ንጣጠብ ነው የምበላው ብሉ ብለችን ነው። እና እሳችንም አንድ ሰው ሲጎል የት ሄደ ስለሚባል ብዬ ነው እዚያ ስለ ስለተከታተላችሁን በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በሌላ ቪዲዮ እስክንገናኝ ደግሞ ቸር ቆዩልን። እንወዳችኋለን። ባይ